ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን ከብስራት የዩትዩብ ቻናላችን የሰዓቱን ዜና ነው ይዘንላችሁ ቀርበናል። ከሀገር ውስጥ እንዲሁም ከውጭ ያገኘናቸው መረጃዎች ወደ እናንተ እያደረስን ነው። አብረናቸው ምንቆየው ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው ቆይታ አድርጋለሁ። ቀዳሚ ወደ ምናደርገው የሀገር ውስጥ መረጃችን እናሳልፋችሁ። ከቄራ ወደ ሜክሲኮ የሚወስደው መንገድ ብልሽት በተጠቃሚ ዘንድ ቅሬታ እያስነሳ ይገኛል ተባለ። በአዲስ አበባ ከተማ ከቄራ ወደ ሜክሲኮ የሚወስደው መንገድ ለረዥም ዓመታት ተሽከርካሪዎችን ሲያስተናግድ የነበረ ሲሆን አሁን ላይ ብልሽት ገጥሞታል። በዚህም የተነሳ ተሽከርካሪዎችን ለብልሽት እየዳረገና ለማሽከርከር የማይመች መንገድ እንደሆነ አሽከርካሪዎች ለብስራት ሬዲዮ ቅሬታቸውን አቅርበዋል። ብስራት ሬዲዮ የመንገዱን ብልሽት የተመለከተም ሲሆን ተሽከርካሪዎች በከፍተኛ ሁኔታ በቦታው ለማለፍ መቸገራቸውንና ብልሽቱ ከወራቶች በላይ እንደሆነ ተመልክተዋል። የቄራ ሜክሲኮ መንገድ ለረዥም ዘመናት አገልግሎት ሲሰጥ የቆየና በየጊዜው ደግሞ የሚገጥሙትን ብልሽቶች ለማስተካከልም የጥገና ስራዎች ሲከናወኑበት የቆየ መንገድ እንደሆነ ይታወቃል። አሁን ላይ ይህ የመንገድ ግንባታ በተለይም በአዲስ አበባ ውስጥ የፈጣን አውቶቡስ መተላለፊያ መስመሮችን የቢአርቲ ኮሪደሮችን ለልማትና የብዙሀን ትራንስፖርት አገልግሎት መሰረተ ልማትን ለማስፋፋት እየተደረገ ባለው ጥረት ውስጥ ተካቶም የቢአርቲ ቢቱ ኮሪደር ግንባታ የሚከናወንበት የመንገድ ክፍል ነው። በመሆኑም የግንባታ ስራውን ለማስጀመር የሚያስችሉ የቅድመ ዝግጅት ስራዎች አሁን ላይ ሙሉ በሙሉ ወደ መጠናቀቅ የደረሱበት ሁኔታዎች በመኖራቸው በቀጣይ ወራት ውስጥ ግንባታ ስራው የሚጀመር ይሆናል ሲሉ በአዲስ አበባ ከተማ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ እያሱ ሰለሞን ለብስራት ሬዲዮ ተናግረዋል። ስለሆነም ህብረተሰቡ መንገዱ ደረጃው ተሻሽሎ የብዙሀን ትራንስፖርት አገልግሎትን ለማሳደግ የሚያስችል የቢአርቲ ኮሪደር ግንባታም የሚከናወንበት መሆኑን ተገንዝቦም በትዕግስት ሊጠብቅ ይገባል ሲሉ ኃላፊው ገልጸዋል። በቀጣይ የመንገድ ግንባታ ደረጃው የደረሰበትን ውጤት ብስራት ሬዲዮ በሌላ ዘገባ ጠርቶም የሚያሳውቅ ይሆናል። ዘገባው የሳምራዊት ስዩም ነው። የተቋማት ማህተምና የኃላፊዎችን ፊርማ በማስመሰል ፎርጅድ ሰነዶችን አዘጋጅቶ ሲያጭበረብር የነበረው ግለሰብ በቁጥጥር ስር ውሏል። በወላይትታ ሶዶ ከተማ ውስጥ አራዳ ቀበሌ የተለያዩ ተቋማት ማህተምና ኃላፊዎች ፊርማ በማስመሰል ፎርጅድ ሰነዶችን አዘጋጅቶ መንግስትና ህብረተሰብን ሲያጭበረብር የነበረው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታውቋል። ተከሳሽ ማቱሳል ፊሊጶስ የተባለ ሲሆን በመርካቶ ይሸዋ ቀበሌ ልዩ ስሙ ገበያ አካባቢ ነዋሪ ነው። በርካታ ዓመታትን የተለያዩ ሰነዶችን በማስመሰል ህብረተሰቡን ሲያጭበረብር የነበረ መሆኑም ተገልጿል። በመሆኑም በቁጥር 19 ለሚሆኑ ሰዎች በፎርጅድ የተለያዩ ወረዳዎችና ከተማ አስተዳደር እንዲሁም የጽህፈት ቤት ኃላፊ ፊርማን በማስመሰል እየፈረመ የቅ የሚቆጣጠ ፎርሞችን አስመስሎ በመስራት ገንዘብ እየተቀበለ የቆየ ቢሆንም ህብረተሰቡ ባደረሰው ጥቆማ መያዙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ግለሰቡ ከ2 ሚሊዮን 280 ብር በላይ በህገወጥ መንገድም የሰበሰበ ሲሆን በቁጥጥር ስር ውሎ ተጨማሪ ምርመራም እየተደረገበት ይገኛል። ህብረተሰቡ ከመሰል አጭበርባሪዎች ራሱን መከላከልና መከላከልና ጥንቃቄ ሊያደርግም ይገባል ሲሉ ኢንስፔክተር አሸናፊ ኃይሌ ጨምረው ለብስራት ራዲዮ ተናግረዋል በማለት የዘገበችው ባልደረባችን ጥምረት ስዩም ናት። ተመልካቾቻችን እስካሁን የሀገር ውስጥ ጉዳዮችን እየነገርናቸው ነበር ቆይታ ያደረግነው። ከዚህ በመቀጠል ደግሞ ከውጭ ወደ ገኘናቸው መረጃዎቻችን እናሳልፋችኋለን። በጣም እድለኛ ሰው ነኝ፣ ነገር ግን እየተሰቃዩ ነው ሲል 241 ተሳፋሪዎችን ከሞቱበት የአውሮፕላን አደጋ የተረፈው ብቸኛው ሰው ተናገረ። 241 ሰዎች ከሞቱበት የኤር ህንድ አውሮፕላን አደጋ የተረፈው ብቸኛው ግለሰብ እድለኛ ነኝ ብዬ ተርፍ ያለው ነገር ግን በአካልና በአእምሮ እየተሰቃየ ነው ሲል ተነግሯል። ቪስዋሽ ኩማር ራምሽ ከለንደን ወደ አህመድ አባድ በሚያቀን አውሮፕላን መከስከሱን ተከትሎ ከፍርስራሽ ውስጥ መትረፉ ዓለምን ያስደነቀ ክስተት እንደነበረ ይታወሳል። እኔ የተረፍኩት በተአምር ነው። ነገር ግን ታናሽ ወንድሜ አጃይ እኔ ከነበርኩበት ወንበር አቅራቢ ነበረ። ቢሆንም በሰኔ ወር በደረሰው አደጋ ህይወቱ አልፏል ብሏል። ራምሽ ወደ ሌስተር ወደሚገኝ መኖሪያ ቤቱም ከተመለሰ በኋላ ከአሰቃቂ ጭንቀት ጋርም እየታገለ ይገኛል። የጤና አማካሪዎቹ እንዳሉ ከባለቤቱና ከአራት አመት ወንድ ልጁ ጋር መነጋገርም አልቻለም ሲሉ ተደምጠዋል። ቦይንግ 787 አውሮፕላኑም በምዕራብ ህንድ ሲከሰከስና የእሳት ቃጠሎ ሲቀሰቀስ የሚያሳይ ምስል በስፋትም በማህበራዊ ሚዲያ መሰራጨቱ ይታወሳል። ወንድሜንም አጣሁት። ወንድሜ ጀርባ አጥንት ነበር፣ ባለፉት ጥቂት አመታት ሁሌም ይደግፈኝ ነበር። አደጋው በቤተሰቡ ህይወት ላይ ያሳደረውን አስከፊ ተጽዕኖም ገልጿል። አሁን ብቻዬን ነኝ፣ ብቻዬን ክፍሌ ውስጥም ተቀምጫ አለው። ከባለቤቴ ከልጅ ጋር አልነ ጋገርም በቤቴ ብቻዬን መሆን እወዳለሁ ሲል ራምሽ ተናግሯል። በወቅቱ ህንድ ውስጥ ከነበረበት የሆስፒታል አልጋ ላይ ሆኖ ራሱን እንዴት ከአደጋው ማስመለጥ እንደቻለና ከፍርስራሹ ውስጥ እንዴት እንደወጣ ሊጠይቁት ለመጡት የአንድ ጠቅላይ ሚኒስትር ናሬንድራ ሞዲ መናገሩም ይታወሳል። በአደጋው ህይወታቸውን ካጡት መንገደኞችና የአውሮፕላኑ ሰራተኞች መካከልም 169 የሚሆኑት የህንድ ዜጎች ሲሆኑ 52ቱ ብሪታንያውያን ናቸው። ግዙፉ የኢኮሜርስ ግብይ ሼን በፈረንሳይ የወሲብ አሻንጉሊቶችን በመሸጥ ተከሰሰ። የፈረንሳዩ የሸማቾች ጥበቃ ፈጣኑ የፋሽን ግዙፉ የኢኮሜርስ ገበያ ሼን በድረገጹ ላይ ሕፃን መሰል የወሲብ አሻንጉሊቶችን ማገበያየቱን ለባለስልጣናት ሪፖርት አድርጓል። የውድድር የሸማቾች ጉዳይና ማጭበርበር ቁጥጥር ዳይሬክቶሬት ጀነራል በመግለጫው እንዳስታወቀው የአሻንጉሊቶቹ መግለጫና ምድብ የሕፃናትን የብልግና ምስሎች ይዞት ለመጠራጠር አስቸጋሪም ያደርገዋል ሲል መግለጹን የፈረንሳይ መገናኛ ብዙኃን ዘግበዋል። ሼን እንዳስታወቀው በጥያቄ ውስጥ ያሉት ምርቶች እነዚህን ከባድ ጉዳዮች እንዳወቅን ወዲያውኑ ተ ተሰርዘዋል ብሏል። ሼን እነዚህ ዝርዝሮች የእኛን የማጣሪያ ሂደት እንዴት እንዳለፉም እየመረመረን ነው ሲል አስታውቋል። ሼን በተጨማሪም በገበያ ቦታችን ላይ በሌሎች የሶስተኛ ወገን አቅራቢዎች ሊዘረዘሩ የሚችሉ ተመሳሳይ እቃዎችን ለመለየትና ለማስወገድ አጠቃላይ ግምገማም እያካሄድኩኝ ነው ሲል አክሏል። የፈረንሳዩ የሸማቾች ጥበቃ ግን ለፈረንሳይ ዐቃቤ ሕግ እንዲሁም የሀገሪቱ የኦንላይን እና የብሮድካስት ተቆጣጣሪ አርኮም ሪፖርት አድርጓል። ይህ ዜና የተሰማው ሼን በፓሪስ ውስጥ የመጀመሪያውን ቋሚ መደብር ሊከፍት ቀናቶች ሲቀሩት ነው። በፈጣን ፋ ላይ የተካነው ሼን ዓለም አቀፍ የኢኮሜርስ መድረክ ነው። ኩባንያው በዋነኝነት የሚያተኩረው በሴቶች ልብሶች ላይ ቢሆንም የወንዶች አልባሳት፣ የልጆች አልባሳት፣ መለዋወጫዎች፣ መዋቢያዎች፣ ጫማዎችን ያገበያያል። በቻይና በጥቅምት 2008 የተመሰረተው ሼን እንደ አውሮፓውያን አቆጣጠር በ2022 የዓለም ትልቁ የፋሽን ምርቶች ቸርቻሪ ለመባል በቅቷል። ኩባንያው በአሁኑ ጊዜ ዋና መስሪያ ቤቱንም በሲንጋፖር አድርጓል። ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናችኋለን። ለሁላችሁም በያላችሁበት መልካም መልካሙን እየተመኙ ነው የምሰናበታችሁ። ጤና ይስጥልኝ።